ምን አይነት ማታደል ነው! ምን አይነት ደስታ ነው! ምን አይነት ፍቅር ነው! ምን አይነት ሰርፕራይዝ ነው! ምን አይነት መዋደድ ነው! ምን አይነት መጣመር፣ ምን አይነት መዋደድ፣ ምን አይነት መተሳሰብ፣ ምን አይነት ነገር ነው እያየን የሚገኘው! እንዴት ነው የሚያምሩት! በጣም በጣም ነው የሚያምሩት። ሀይሚ ብሯ ዛሬ በጣም በትልቅ ሰርፕራይዝ፣ በጣም ደስ በሚል ሁኔታ እንግዲህ የአንደኛ አመታቸውን የአንቨርሰሪ ውሎ እያከበሩ ይገኛሉ። አኒቨርሰሪ በዓላቸው ነው ዛሬ። ሙሽራ ናቸው። የእውነት አይጋቡ ቬሎ ለብሰው፣ አንድ ቤት አይኖሩ፣ ሱፍ አይልበስ እንጂ ሙሽራ ናቸው፣ ሁሌም በቃ። እኔ በዚህ ልብስ ደግሞ ሳያቸው የሆነ ልብ የሆነ ነገር ትርክክን ያለው አሏሻቸውም እና ዛሬ ብሏቸው በጣም የሚገርብ ነገር ነበር። ብሮክ በደስታ በቃ አንዳንዴ ልብ ለልብ ስትዋሃዱ ስትገናኙ ስትገጣጠሙ እንደዚህ ነው። ብሩክ ለእሷ ሰርፕራይዝ አዘጋጅቶ ነበረ። ድንገት ደግሞ በአጋጣሚ ደግሞ ሀይሚም ደግሞ ለእሱ ትልቅ ሰርፕራይዝ አዘጋጅታለት ቆየች ማለት ነውና፣ የሚገርመው ደግሞ አላውቅም እንጃ። ብሩክ ግን በኋላ ላይ ሼም ይዞት፣ ግን ስጦታው መከፈት መታየት ነበረበት። አልዋሻችሁም፣ ግን የሀይሚ ትልቅ ስጦታ ስለሆነ የኔው የኔው ይቅር ብሎ ነው እንግዲህ ቤቷ ሄዳ እንድትከፍት ያደረገውና ብቻ ግን ደስ የሚል ቆይታ ደስ የሚል ውሎ፣ እኔ ቃል የለኝም፣ በቃ ለዚህ ቪዲዮ ለዚህ ፎቶ ለዚህ አንድነት ለዚህ ፍቅር ምንም አይነት ጠዋት ነግሬያቸዋለሁ። እንኳንም የእነሱ ደጋፊ ሆንኩ፣ እንኳንም እነሱን መከታተል ሆንኩ፣ እንኳንም ሀይሚ ቡራ ጨረቃዎችን እማውቃቸው እንኳን ሆንኩኝ፣ እንኳንም በቃ እኔ እንጃ እንዴት ልበላችሁ? ምንም አይነት ቃል የለኝም። እና ጅማሯቸው እንደዚህ ነው። ገና አይታችሁ ከሆነ ገና ሲጀማመር፣ በቃ አንድ ጉርሻ ነች የጀመረችው፣ በቃ አንድ ጉርሻ ከዛ በኋላ የእኛ ግፊት። እኔ ከምንም በላይ ላመሰግን የምችለው ነገር ተመልካችን ነው። እግዚአብሔር እንምላችሁ። እናንተ ማለት የጀርባ አጥንት ናችሁ። በቃ አለንላችሁ፣ ከጎናችሁ እያላችሁ እነሱን ስታበረታቱ፣ እነሱን ከፍ ስታደርጉ ለእነሱ ትልቅ ጥቅም ነው። የእውነት የንምላችሁ። በቃ ቪዲዮ ለመስራት የሚሰሩትን ነገር እንኳን ተጨንቀው ፖስት ለማድረግ የሚጨነቁት በቃ ተመልካች አለ እኮ እንደዚህ የሚለን እንደዚህ የሚያየን እንደዚህ በቃ እነሱ ከመጀመሪያው ጀምሮ ፍቅራቸው ጨምሮ ፍቅራቸው እንትን ብሎ እኔ እንዴት ልበላችሁ፣ እዚህ ደረጃ ላይ እንዲደርሱ የእናንተ ትልቅ አስተዋጽኦ አለ። እና ብሩክ እንግዲህ፣ በሚገርም ሁኔታ እንደውም በብዛት ሴት ልጅ ናት ብዙ ጊዜ ሰርፕራይዝ የምታደርገው እነዚህ ዲኮር ነገሮችን የምትሰራው። ብቻ የሆነ ነገር ሲኖር፣ የሆነ ፕሮግራም፣ የሆነ ነገር ሰርፕራይዝ ሲኖር፣ ሴቶች በደንብ ይጨነቃሉ። ግን ብሩክ ከሴት በላይ በደንብ በቃ አሳምሮ ቆንጆ አድርጎ እንግዲህ የአንደኛ ዓመታቸውን አስታውሶ አስቦ እንግዲህ ሀይሚን በሚገርም ሁኔታ ደስ በሚል ፕሮግራም ዝግጅት እንግዲህ ሰርፕራይዝ አድርጓታል ማለት ነው። ሀይሚን በቃ ለቦታው የሚመጥን ለሰርፕራይዙ የሚመጥን ሰርፕራይዝ ነው፣ አለባበስ ነው ለብሳ የመጣችውና በጣም ነው ደስ የሚለው፣ ከሚባለው በላይ ና እኔ እንዴት ልበላችሁ ቃል የለኝም። ሀይሚ ሁሉንም ነገር ተናግሯለች በቃ ማጣት አለ፣ ማግኘት አለ፣ መጣላት አለ፣ መታረቅ አለ። አላ አይደለም። ብዙ ችግሮችን አሳልፏል፣ ብዙ ውጣ ውረዶችን አሳልፏል። ዛሬ ላይ ግን እንግዲህ እንደምታዩቸው በደስታ በጣም ደስ በሚል ሁኔታ ጥሩ ጊዜያትን ጥሩ የፍቅር ውሏቸውን የፍቅር ጊዜያቶቻቸውን እንግዲህ እያሳዩን ይገኛሉ ና አዎ ጠንካራ ከሆናችሁ ማታልፉት ነገር የለም። የእውነት ህይወት ራሱ ትልቅ ፈተና ናት። በእውነት ነው የምላችሁ። በጣም በቃ ሁሌ እንዳገኛችሁ አትኖሩም። ሁሌ እንዳጣችሁ አትኖሩም። ሁሌ እንዳለቀሳችሁ አትኖሩም። ሁሌ ደግሞ ደስ እንዳላችሁ አትኖሩም። እና ብዙ ጣውረዶች አሏት። እና ፍቅር ሲባል ቀላል አይደለም። ማፍቀርም መፈቀርም የቻለ ሰው መታደል ነው። ይሄ ከላይ የተሰጠ ጸጋ ነው። ግን ደግሞ ፍቅር ደግሞ እናንተም ደግሞ በስርዓት የማትኖሩት ከሆነ ምንም ጥቅም የሌለው ዋጋ የሌለው ዋጋ ቢስ ሆኖ ይቀራል። ተበታትኖ ብትንትኑ ወጥቶ ይቀራል እና እንደነ ሀይሚና እንደነ ብሮክ ደግሞ ታጋሽ ሆኖ ጅማሯቸውን አይታችሁታላ። በጣም ዝም ብሎ ውስን እኔ ሆነ አብረው ይሆናሉ አይሆኑም፣ ብዙ ሰዎችም የሚስቁ ነበሩ። አንዳንዶቹ በቃ ሁለቱም ይጣመሩልናል፣ ሁለቱም አንድ ላይ ይመጣሉ እያሉ የእነሱ ፎቶ ቲክታክ ላይ በተለይ ፎቷቸው በጣም ሲሰራጭ ነበር በተለይ እየተጎራረሱ የነበሯትን ፓርት ፎቶሷን ይዘው ማለት ነውእና ጅማሯቸው ምንም እዚህ ደርሳል ያለ ሰው አልነበርም። አንዳንዶቻችን ያው በጣም ስንገምት ስናስብ ነበር እና ያሰብነው ደግሞ እሁን ሆኖ ብዙ ነገሮች ተሳክተው እዚህ ደረጃ ላይ ደርሰን ደርሰው በማየቴ በጣም ደስተኛ ነኝ። ይሄ ትልቅ ለእናንተ ትልቅ ምስጋና መሆን አለበት ብዬ ነው የማስበው። እና ሀይሚዬም በጣም ደስተኛ እንደሆነች ብሩክም ደስተኛ እንደሆነ ባለፉት ጊዜያቶች እንግዲህ የሚያሳዝንም የሚያስከፋም ደስ የሚልም ብዙ ጊዜያቶችን አብረው እንዳሳለፉና በቃ እንደ ቀልድ የተጀመረ ነገር እንደ ቀልድ እንግዲህ አንድ አመት እንደሞላቸው ተናግረዋል። እና ለዚህ ቀን መብቃት ማለት በጣም ትልቅ ነገር ነው። ብቻ ባጭሩ ምንም ደስታ የምገልጽበት ቃል የለኝም። ና ሀይሚም ጠንካራ ብልጥ ሴት ናት። ና ከምንም በላይ ከሁሉም ከሁሉም በላይ ደግሞ የእነሱ ጥንካሬ ነው። በእርግጥ እኛም አለንላችሁ ከጎናችሁ እያለን ሲጠፉ እንደ ልጅ በቃ አስተውሰን አሁን እናት ልጇ ውጭ ወጡ ወይ ወጣት ስትቀርባት ወይ ስታመሽ ወይ የሆነ ነገር ስትዘገይ ወይ የሆነ ነገር ሲሆን ትጨንቃለች። እኛም ልክ እንደዛ ነው። ተጨንቀን ተጠበን የነሱን ሰላም መሆን የነሱን መምጣት የነሱን በቃ አንድ መሆን የምንጠብቀው በጉጉት ና ይሄ ደግሞ ትልቅ ነገር ነው። ብቻ ተንከባክበን ተንከባክበን እንግዲህ መጨረሻቸው እንደዚህ ሆኗል። ና እንኳን ደስ ያላችሁ። ከዚህ በላይ ምንም አይነት ደስታ የለም። የነገውን ፈጣሪ ያውቃል፣ የዛሬውን እንዲደርሰዋል፣ ትናንትና ደግሞ እንደዛ ኖረዋል ና እንዳለው ብሩክ፣ ስጦታ መሰጣጠት ፍቅር እንዲጨምር፣ ጓደኝነት እንዲደረጅ፣ በቃ እንድትዋደዱ መተሳሰባቸውን የምትተያዩበት ነገር ነው ና ብሩክ ስጦታ አዘጋጅቶላት አጋጣሚ መጡ፣ እሷም አዘጋጅ ተመምጣቷል። ብቻ ግን ይሄ ፍቅርን ሁለቱን ነው መኖር ያለባቸው ብዬ ነው የማስበው። አንዱ የሚለፋ የሚወጣ የሚወርዱ ነው፣ አንደኛው ደግሞ ዝም ያለ ሰው ከሆነ ያ ፍቅር አይባልም። የሆነ በጣም የሚያሰለች ህይወት ነው የሚሆነ። አሁን ግን ማጣትም አለ ማግኘትም አለ መጣላትም አለ መከራከር መታረቅም አለ ጥሩ ጊዜ ማሳለፍ አለ መጥፎ ቀን አለ። ምና እንደዚህ አይነት ነገሮች ነው ያሉት። እና ብቻ ግን ሁለቱ ከተሳሰቡ ሁለቱ ከተረዳዱ ሁለቱ ከተፈቃቀሩ ሁለቱ ከተፈላለጉ ምንም የሚያገዳቸው ሀይል የለም። በቃ አብሮ ለመሆን ልጆች ወልደው ቤተሰብ መስርተው ትዳር መስርተው አንድ ላይ ለመኖር ምንም የሚያግዳቸው የሚያስቆማቸው ነገር የለም። ና ፈጣሪ ደግሞ ከዚህም በላይ ደስታቸውን አብዘቶት ከፍ ያለ ደረጃ ላይ ደርሰው በልጆች ታጅበው ብሩክ ተናግሯል። ይህንን ፎቶችን፣ ይህንን ቪዲዮችን እንግዲህ ልጆቻችን ልክ እንደዚህ ቆንዶ ናቸው እንዴ፣ እንደዚህ ወጣቶች ነበሩ፣ እንደዚህ ጥሩ ነበሩ፣ እንደዚህ ናቸው ምናምን ብለው ቤት ልጆቻችን የኛን ፎቶ ና ቪዲዮ ቁጭ ብሎ የሚያዩበት ቀን ይመጣል ብሏለና የእኛም ምኞት እሱ ነው። በቃ ምንም ዛሬ ተጀምሮ ነገ የሚቋረጥ ሰኞ የተጀመረ ፍቅር ማክሰኞ ማለቅ የለበትም። እስከ መጨረሻው በፍቅር ጸንታችሁ በፍቅር ቆማችሁ የልጅነት የልጅ አባት ሆናችሁ ነው ለማየት የምንፈልገው። መንጓቆ ይሄን ነገር መቼ መርሳት የሚያልባችሁ ምንም አይነት ፈተና ቢመጣ ጭራሽ ጥሎ መሄድን እንዳታስቡት። መፍትሄ በአምሮቹ ራሱ ይሄን ነገር መምጣት የለበት። በቃ ቸግሮቹን ፈትተን ወደ አንድ እንደመጣለን አንድ ሆነን እንኖራለን፣ ትዳር ይኖረናል፣ ቤተሰብ ይኖርናል፣ ልጆችን እንወልዳለን ብለው እንግዲህ አቅደው ነው መነሳት መኖር ያለባቸው ብዬ ነው ማስበውና መፋታትን መለያየትን የሆነ አንድ ሰው ምርጫ የሚያደርግ ከሆነ የሆነ ይሄ ነገር አለ ብሎ ራሱ በአእምሯቸው የሚያስቡ ከሆነ ነገ የሆነ ነገር ሲፈጠር በፈተና መቆም አይችሉም። የሆነ ፈተና ሲኖር ይጥላቸዋል። ገባችሁ። ግን ደግሞ ማይ መለየት የለብኝም ችግሮችን እንዴት ልፍታ ብለው የሆነ መፍትሄ መፈለግ ላይ ይዞራሉ እንጂ በጨራሽ እንደዚህ ነገር አያደርጉም። አይለያዩ፣ መለየትን ምክንያት አያደርጉም ወይም ደግሞ መፍትሄ አያደርጉም ብዬ ነው የማስበው። ና ሀይሚና ብሩክ በጣም በጣም በእናንተ ደስተኞች ነን። እንኳን ለዚህ ቀን አደረሳችሁ። ገና ዛሬ አሁን አኒቨርሰሪያችሁን አንደኛ ዓመት ነው ያከበራችሁት። ሁለት ዓመት ይቀጥላል። ሶስት ዓመት አራት አምስት አስር ሀያ ዓመት ሰላሳ አርባ ሀምሳ መቶ ዓመት ትኖራላችሁ። ገና እድሜውን ጤናውን አብዝቶ እንዲሰጣችሁ በቃ አንዳችሁን ጎዶሎ አንዳችሁ ሞልታችሁ ሸፍናችሁ እስከ መጨረሻው በፍቅር ጸንታችሁ ቆማችሁ በቃ ልጆቻችሁን ሁሉ ቁጭ ብለን ማየት ነው የምንፈልገው የእውነት ብዙዎቻችንም ብዙዎቹም አይተናል እነ ሳምሪን አይታችኋል አይደል እነ ሳምሪና ፋኒ እነ አዲስና ቃል እያየናቸው ናቸው አድገው አሁን ላይ ብዙ ቤተሰብ መስርተው እየኖሩ ደስተኛ ህይወት ነው እየኖሩ የሚገኙት ና ከነሱ በላይ ነው እናንተ የምንጠብቃችሁ የአማረ ህይወት ኑሯችሁ ወልዳችሁ ከብዳችሁ ጥሩ ነገሮችን ነው ማየት የምንፈልገው የምንጠብቀው ና ፍጽም እንግዲህ ይህንን ፕሮግራም ለማዘጋጀት አብሮት እንደቆየና በጣም ደግሞ እንዴት ያዘጋጀው ፕሮግራም በጣም ነው የሚያምረው። የሆነ በጣም ትንሽ ነገር ነው፣ ግን ደግሞ በጣም ሀይሚን ያስደሰታት፣ ያስደመማት፣ ያስደነቃት ነገር ነው እና ምርጥዬ ፕሮግራም ያዘጋጁት በትንሹም ቢሆን ትልቅ ደስታን ፈጥሮላቸዋል። እና ሀይሚም እንግዲህ ቤት ውስጥ የሆነ ሀብል ነበረው እሱን ወስዳ ወርቅ ማለት ነው ወስዳ አብዝታ ወይም ደግሞ አተልቀው እንግዲህ የራሷንም ጨምርምር አድርጋ በሚገርም ሁኔታ አምጥታ አስራለታለች እና በጣም በቃ ማመን አልቻለም። የእውነት ለእሷ ያመጣላትን ስጦታ ሊሰጣት ብሎ ራሱ አይ ይቅር ነው ያለው ለምን አንቺ ያመጣሽልኝ ስጦታ በጣም የሚገርም ነው። ከአንች ጋር ምንም አይመጣጠን። ማለት ግን ስጦታ ትንሽ ትልቅ የለው ዋናው ነገር ለሱ ያለህን ቦታ ለአንተ ያለህን ቦታ መግለጧል፣ ወይም ደግሞ አለሁልህ እንደማለት እንደምታስብልህ፣ እንደምትወድ፣ እንደምታፈቅር ለማሳየት ነው የሚጠቀመው ስጦታ ና ምንም አይነት ትንሽ ትንቅ ሆነ ብላችሁ ማሰብ መጨነቅ የለባችሁም ብዬ ነው ማስቡና ለተመልካች ትልቅ ክብር አላችሁ ለዛ ነው እኛም አብዝተን የምንወዳችሁ በቃ ተመልካችን በጣም ነው የምትወዱት የምታከብሩት እኩል የምታዩት እንዴት ልበላችሁ ብቻ ለተመልካች ክብር ስላላችሁ እኛም በጣም እናከብራችኋለን፣ እንወዳችኋለን። ና የእናንተን ሰላሞን፣ የእናንተን ደስታ፣ የእናንተን ፍቅር ነው የምንመኝላችሁ። እንግዲህ ከጀርባ ብዙ የሚረባብሽ ድምፅ አለ። የሆነ ደስታዬንም ሀሳቤንም በስነ ስርዓት መግለጽ አልቻልኩም። ያው ትረዱኝ ያላችሁ ብዬ ነው የማስበው። ና ያው የጋራ መኖሪያ ቤት ስትኖሩ እንደዛ ነው። ለማንኛውም ግን የብሩክና የሀይሜን አንቨርሰሪ አንደኛ ዓመታቸውን ለማክበር ወይም ደግሞ ለእነሱ ያለኝን ቦታ ክብር ለመግለጽ እንዲሁም ደግሞ ደስታ ለመግለጽ ነው የመጣሁት። ና የጨረቃ ፋሚሊዎች ይሄ ሁሉ የእናንተ ደስታ ነው፣ ይሄ እናንተ ውጤት ነው ብዬ ነው የማስበው። ና እንኳን ደስ ያላችሁ ማለት እፈልጋለሁ ወዳለሁ። ና በያላችሁበት ሰላማችሁ ይብዛ። ለዛሬ የነበረኝ ሀሳብ ይህንን ይመስላል። ነገ ደግሞ ስለ እነሱ በደንብ የማቀርበው ነገር ይኖራል። ብቻ ሰላም አምሹልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አተርሶ። ሀይሚዬ ቡሯትን ላይ ያላችሁ ፍቅራችሁን ደስታችሁን ያብዛ። ውላለሁ። ሰላም ቆዩ